ምን ሆነሻል? አና ሆድ ብሶሻል መሰለኝ። አረ፣ ምንም እኮ አልሆንኩም። ሀና በማርያም ነገሪ። እኔ እኮ ሰሞኑ ስጠፊ በሰላም እንዳልሆነ ገብቶኛል። አሁን ስደከመኝ፣ እውነት ተስፋ ቆረጥኩኝ። ምን ተፈጥሮ ነው? ቆይ፣ ሁሉም ነገር በጣም ከባድ ነው። አባቴንም አሰቃየሁት። እንዴ አባባ ምን ሆኑ? እሱማ ምንም አልሆነም፣ ግን ያሰብኩት ምንም ሊሳካልኝ አልቻለም? ሀና ተስፋ ቆረጠች። ህይወት በጣም ከበደቻት። ሀና ለጓደኛዋ ደውላ ህይወት እንደከበዳትና ተስፋ እንደቆረጣች ነገረችው። እሱም ደግሞ በቃ አንቺ ተስፋ ቆረሽ ማለት ነው አላት። እኔ ሳልቆርጥ ሰው አይደለሁ አለች። አንቺ ተስፋ ተቆረሽማ በጣም እውነትም ሁሉ ነገር ከብዶሻል ማለት ነው አላት። ይህንን ስትላት ሰላም መታ እንግዲህ ከሌላ ወንድ ጋር ወይም ደግሞ መጥፎ ወሬ እንደምታወራ አስመስላ ረበሸቻት። ሀና ግን የሆዶ ሆዷን ነው የሆዷን ብሶትና ችግሯን ነው ከጓደኛዋ ጋር የምታወራው። ሀና ጠንካራ እንደሆነች እና በጣም ብርቱ እንደሆነች ብዙዎች ይመሰክሩላታል። ነገር ግን ዛሬ ያች ጠንካራዋና ሴትነዋ ልጅ ያልረታ ባይ የምትዋል ያተባለች ታረታለች። ጓደኛዋም አንቺማ ተስፋ ጠቆረሽ፣ በጣም ሁሉ ነገር በቃ ከብዶሻ ማኑ እያላት ነበር። ሁሉም ስለሚያገኟት ጠንካራ ጉብዝ ነሽ እያሏት ነበር። እሷም ደግሞ ህይወትን ጠንካራ ሆና እንዲሁም ተመላሳ የቀን ስራ ሰርታ አባቷን ለማሳከም ከደሴ በመጣችው አባቷን ለማሳከም ነበር። እንግዲህ ሰዎቹም ቢከፉባትም ጸባያቸው ሁሉም ይችላ። ነገር ግን በጥንካሬዋ ጠንከራ ሰርታ አባቷን ለማሳከም ትግል ላይ ነበረኝ። ነገር ግን ሁሉ ነገር ሲበዛብና እንደንዚህ ተስፋ እንቆርጣለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ ዲና፣ የተከበራችሁ ውድ ቤተሰቦች እንድት ናችሁ? ከኔ ጋ ሁሉ ሰላም አልሐምዱላ። ረቢል ዓለሚን በየላችሁበት አላህ ሰላማችሁን ያብዛላችሁ። እያልክ ተወዳጅ ሀና ኖላዊ ድራማ እንግዲህ እንደቀጠለ ነው። አስተማሪና ደስ የሚል በቃ መጥፎ ነገር የሌለበት በጣም ዋና ደምጠ ነው በቃ ለአይደል፣ ጥሩ አስተማሪ ድራማ ነው ማለት ነው። እንግዲህ እንደቀጠለ ነው። ሀና እንግዲህ ከአሰሯቿ ጋር እየሰራች ትገኛለች። ብትሰራም ግን ሁሉን ነገር ችላ፣ ጠንካራ ሆና ነው ያው ነገራቶቹ ቢከብዷትም ባይመቿትም፣ ቤት ውስጥ ሰላም ባታገኝም እንደማንኛውም ሰራተኛ ጥንካሬዋን እያሳየች እንግዲህ ሁሉን ነገር ይቅር ብላ እየሰራች ነበር። እንግዲህ ሀና አባቷ ባለፈው ከጆሮ ጋር ሲሄድ ጆሮ እንግዲህ ያው የእጅ መጥፎ ልማድ አለበት። ጆሮን በጣም የሚያሳዝን ታሪኩ የሚያሳዝን ያለ አባት ያለእናት ያደግና እንግዲህ የእናትና አባት ፍቅር ያጣ በጣም አሳዛኝ ያልተማረ ትምህርት መማር ሲኖርበት ያልተማረ በጣም ብዙ ችግሮችን ያተጋፈጠ ልጅ ነው ማለት ነው። በጣም ያሳዝናል። ለብቸኛ ልጅ ነው። እንግዲህ ጆሮ የሳናን አሰሪ ከምናሴ ጋር አሉ ምግብ ሲበሉ፣ ባለፈው ስልኳን ሰርኳት ጆሮ ማለት ነው። የሀና አባት ነበር ለአሰሪው አያሰጣት እና ያ ነገር እነማን ናቸው ብላ እንግዲህ በጣም ግራ ገብቷን ነበር። ሀና እንግዲህ ምንድን ያደረገችው ቤት ውስጥ ደግሞ እንግዲህ ምናሴ ዶክተሩ ወደ ውጭ ሊሄድ ዶክተር እንደሚያስፈልገው ሰምታ ነበር። ባለፍም ውጤቷን አሳይታት ደላላ አሳይቶላት ለአሰሪዋ ነርስ ስለነበረች አገልግላት ስለምታቅ እሱን ለመጠበቅ ወይም ደግሞ ዶክተር ለመሆን ለምናሴ እፈልጋ ዶክተሩ ወደ ውጭ ሄዳለሁና ሰው ፈልጊ ስላሰምታ እንግዲህ አሰሪዋን ለደላላው ደውላ፣ ደላላው እንግዲህ የምናሴ ሁለተኛ ስራ እንድሰጣት ወይም ደግሞ በዶክተሯ በተማረችው እንድታገለግል፣ ሁሉም መስራት እችላለሁ ብላ እንግዲህ ደላላውን ጠርታው ነበርና፣ እንግዲህ ደላላውን ብር እንደሚያስፈልግ ታውቃለህ አይደም። ስለዚህ ይህን ስራ አታሳልፍብኝ እንድትጨምርልኝና የልጇም ተንከባካቢ አካባቢ ዶክተር ስለሚሄድ የሱን ስራ ስራ እያለች በደላላው ጋር ጠይቃ ነበር፣ ማለት ነው እንግዲህ ደላላው የምናሴን እናት ወይም ደሞ አሰሪዋን ጠይቋት ነበር እና እንድትነው ሰራተኛ ሳልፍ የምሰጠው ለምንድን ነው ግን? እሺ እሽ ስላችሁ እንደዚህ የምደፍሩ ይብላ። እሷም ደግሞ ያው አናንቃ ደላላውን ተጣልተው አባረረችው ማለት ነው። አልተቀበለችውም እንግዲህ ሀና ያን ነገር እየጠየቀችው ወይም ቢ እንዳለች ሲነግራት እንግዲህ ምንም ማድረግ አይቻልም ፈጣሪ ካላለ ብላ ሄደች ማለት ነው። ግን አንድ መላ ወይም መፍትሄ አለ አላት። ምንድን ነው እሱ ስትለው፣ አንቺ ልጁን ቀርበሽ ተንከባከቢ፣ ከዚያ በኋላ ልጁ ሲወድሽ እናቱን፣ ያሳምንልሻለሁ በዚህ መንገድ ሞክሪ ሲላት ነበር እና ሀቀኝነቷና ፈጣሯን የመፍራቱ የመፍራቷ ሀይቅን ሀና ማለት ነው። በጭራሽ ይህንማ አላረግም። እንዴት ነው ይህን አላረግም አለች ማለት ነው። ምክንያቱም ከሴትዮቱ ሸውጄ ሴትዮቱን ሸውጄ እንደዚህ መጥፎ ነገር አላረግም። እሷ ካላመነችበት እና አምና ከስራውን ካላስረከበችኝ እኔ በእንደዚህ መልኩማ በሱም አላረገውም አለች ማለት ነው። በእውነት በጣም ሀቀኛ ልጅ ናት ማለት ነው። ለገንዘብ እና እንድ ለገርን ለማገኘት በእኛ ብዙ ወንጀል እንሰራለን ሰውን ሸውደን ጥቅማችን አስበልጠን እንሰራለን እኔ ሀና በጣም ነው የገረመች ማን የዚህን ያክል ፈጣሪዋን መፍራቷ በእውነት በጣም ጎበዝና ንጹህ ልጅ ናት እና ምንም እኮ ይሄ ኃጢአት አይደለም አንቺ ልጁን ሀኒ እንግዲህ ደላለው በሆነ ሲስተም ልጁን ተንከባከቢው እና እሱ ያሳምናታል ብሎ እንግዲህ በዛ ሲስተም ተጠቀሚ ብላት ሀንዬ የሀቅነቷ ሀቀኛ ናት፣ ንጹሕ ልጅ ናት እና ፈጣሪ እኔ የተሸሽጊ በሴት እየቷን ሸውጄ በእንድጽ መልኩማ አልሰራም ይቅር ብላ ሌላውን ሰው ሄደች። ማ ና ሀቀኛ ልጅ ናት፣ በሆነት የሀቅነቷ ና ፈጣሪ ምን ያክል የመፍራቷ ሰውን ሸውጄ እኔ እንድጽ ስለ ጥቅሜ ትናልን ብላ ማለት ነው። በጣም ጎበዝ ልጅ ናት። እንግዲህ ጆሮ ደግሞ ከእና ከአባቷ ጋር ተጣልቶ ነበር። ያው ስልክ እንትን ብሎ ከዛ ካሰዶ ዋጋ አስደበውት ነበር። እንግዲህ ያንን ደግሞ አጣርታ ደርሰበታለኝ የሀና አባት ደግሞ ይቅርታ አላረግም በውስጥ ፈረ ገላላዊ ይዞ ሆዶ ይቅር አርጉለት ቢላቸው የሚያባል ይህን ነበር። በጣም ተስረተናደዱ እምቢ ያሉት ማለት ነው። ነገር ግን በኋላ ላስጀግባቸው ያው ተቀመጠበት ሄዶ ፈልገው አለበት ይቅር አረጉለት ማለት ነው። ጆሮም በጣም ያሳዝናል እያለ ቤተሰብ ያደገው ትምህርቱን አልተማረም፣ እና የህነናበትክ እንደ አባት አድርጎ ነበር እየኖር ያለው እንደዚያ ሲላቸው በጣም አላስቸላቸውም አሉ። ጆሮም ያሳዝናል በጣም እንግዲህ ምንድን ነው ሀና የገጠማት አስሰሩ አመታ አቤት። እንግዲህ ሁለተኛ የቤቲን ገበ እንዲያተዋጅ ለምንድ ነው ደላላው እንደዚያ ያርሹ ብላ አስጠንቅቃ ሰጠቻ ማ ነው ሰላም። ደግሞ እንግዲህ ሰላም ስትላት ሰላም እንኳ አትመልስም የክፋታው ማለት ነው። ሰላም ስትላት እንግዲህ ምን ፈለግሽ? ምናምን እያለች ያልሆነ ቃለት ትናገራት። እዛው መሀል አንድ ሁለት ሲባባሉ እንግዲህ ያልሆነ ነገር ተናገረቻት እና እናቴቱ መታቻ ሰላም ማለት ነው። ምክንያቱም ሰራተኛ እቺ ሰውናት እንዲ ምናምን የብቻ ያልሆነ ቃልን የምትናገረው ሰላም ንግግሯ፣ ሰራተኞች እኮ ሰው አይመስሉኝም አላለችም። ከዚያ እንግዲህ ይህን ስትላት መታቻት። የሰው ልጅ ዚ ይባል ብላናት መታቻ ማለት ነው። ከዚያ በኋላ ደግሞ በዛ ተናዳ ማታ ጠጥታ እንግዲህ መጣች ማለት ነው። እናት የለኝም፣ እናት ናፈቀችኝና ነው የጠጣው ስናድር እያለች እናት እንደሌላ ስታደረግ እናት በጣም ተረበሸ። ምናሴ እንግዲህ ይዙ አስተኛት ማለት ነው። ያው ምናሴ በጣም ጥሩ ልጅ ነው። ሀና እንግዲህ እኔ ልሸኝህ እንዴ ትምህርት ቤት ልሸኝህ ወይም ደግሞ ከሳ ስትመጣ ልቀበልህ እያላችሁ ነበር። እና እናይቱ በቃለች ማለት ነው። ሞቅ ያለ ሬዛችኋል ስትል አዎ ልሸኝህ ወይም ልቀበለህ ነው የምትለኝ ሲላል፣ ደግሞ ሞክሲትም ሞክሲትም መሆን አስበሻል እንዴ እያለች ሀናን ተቆጣቻ ማለት ነው። ምናሴ እንግዲህ እች ልጅ መቆጣትሽን አታቆሚም፣ ምንድ ያላቆምሽ ምንድን ናት እያላል ነበር ማለት ነው። ምናሴ እኔ እንኳን ተቆጣትም ስራሽን ስሪ ነው ያልኳት እንጂ ብሎ ሲትለው እሱም ወደ ትምህርት ቤት ሄደና ብ ሀና እንት እንድናገራት አይፈልግም እንድናገሯት አይፈልግም ምናሴ በጣም አስተዋይ ልጅ ነው ማለት ነው በመስተመጨረሻም እንግዲህ ሀና እንግዲህ ምናሴ ተትምህርት ሲመጣ ምን አለችው? ባለፈው ትናንትና እናት ስልክ የተሰረቀው ማን ነው ያለ ሰው ነው ብላ አዋጣችሁ ስታዋጣው እንግዲህ ጆሮ እንደሆነ ስትረዳ በጣም እንትን አለች ተሰማት ማለት ነው። ጆሮ ከህይወት የወጣ በቃ አለ አይደል ሁሉም ነገር በቀደም እሷን ስራ ስራ በጣም እንትና ላይ ከዛ በኋላ ቁጥሩን ታደላ ተቀብላ ደውላ ጆሮን አገኘችው ማለት ነው። ጆሮን አገኝታ እንግዲህ በጣም ነው እንትን ያስጠነቅቀችው ማለት ነው። ሰላም እንግዲህ ከውጭ ስትመጣ ጓደኛዋ ጋር ደውላ ኤልያስ ጋር ደውላ ሀኒ ኑሮ በቃ እንደ ከበዳትና ሁሉ ነገር ያሰበች እንዳልተሳካ ሆድ እንደባሳት እየነገረችው ነበር። ይህን ስትነግረው ደግሞ ሰላም ገብታ ወንድ እያወራሽ ብላ ረብሽቻ ማለት ነው። እንግዲህ ሰራተኞች እኮ አረፍ ስትሉ ወንድ ነው ወንድ ጋር የምትሄድ እያለች፣ አረን እንደዚህ ያለ ነገር አይደለሁም እንደዚህ ያለ ሴት አይደለሁም ስትናት አንቺ እኮ ልዩ ነሽ እያለኝ ስትናት ያልሆነ ቃላት ድንብር ብሯን አወጣች ማለት ነው። ሰላም እኮ በጣም ብትናገረው ቃላት ከፍን አብትሆነት እና ሀኒ ደግሞ በጣም ትፈራለች፣ ይጨነቃል እንደ ስሯ ስትል ነው ሁሉ የሚያደርጋት ማለት ነው። እንግዲህ ጓደኛዋ ጋር ሰላም ሳትብቻው ሳትባባል ሀኒ በዛው ሰላም ስትመጣ አስቴንግጣ ሰላም ሳትለው ዘጋ ማለት ነው። ሀኒ እንግዲህ ጆሮን አግኝታ ምንድን ነው ያላችው ደውላ በቃ ካሁን በኋላ አባቴ ጋር አትቅረብ እና ያለችው ማለት ነው። እና ደነገጠሱ። ለምንድን ነው እሱኮ እሱኮ ይቅርታ አድርገውልኛል ብዙ ሲላት ሁለተኛ እንዲያቀርብ ትናንትና የስልኮን የሰረከው ሴትዮ አሰሪዬ ናት ስለዚህ አባቴን እባክህ በበሽታ በሽታ አትጣልብኝ፣ እንትናት በላት ትቅረበዋለች ማለት ነው። ይህ ሲገርም ባለፈው ባለፈው የሰረካት ልጅ እንግዲህ እያሰር ልጅ ናት። ስለዚህ እኔ በአንተ ብዙ መከረ እንትን እያልኩ ነው ከአባት ራቅ ብላ አስጠነቀቀችው ማለት ነው። ጆሮን በጣም ነው የደነገጠው ማለት ነው። አጋጣሚው በጣም የሚገርመ ነገር ነው። እንግዲህ ሀኒ ምንም አማራጭ አላገኘችም። ምናሴ የወዳታል፣ ምናሴ ያከብራታል። በጣም አሪፍ ልጅ ነው። ሰላም ደግሞ ምንም ሰላም ቤት ውስጥ ተሰጣት አልሰጠ አልቻለችም። ሁለተኛ ሰላም እናቷ የጠፋችው ልጅ እንግዲህ ሀሴትን የጠፋቻትን ልጅ ፎቶ ስታይ ሰላም እንግዲህ እናቷ በጣም ትነደጋለች፣ አትወድም ማለት ነው። እና እሷን ስታይ ደግሞ ይጣላሉ ማለት ነው። እሷን ሲጣሉ ደግሞ ያው እሷ ሰላም ደግሞ ታጠፋለች። እንግዲህ ሀኒ እኔ ግን የቸኮርኩት ልጅና እናት መቼ ሲተዋወቁ፣ ማንቼ ሀይ ድራማ በጣም ብዙ ደስ የሚል ነገር ያለ ይመስለኛ ወደፊት። ያው መናሴ ተዛ ቤት በጣም መልካም ልጅ ነው። ሀኒም ታሳዝናለች። በእውነቷ ኑሮ ከብዷት አለ። ይሄ ነገር ስራው ቢሰጣትና ሰጣት ደስተኛ ብትሆን ማለት ነው ግን ታጣች ትሰጣት ይመስለኛል። ብቻ እንግዲህ ሀኒዬ በጣም ደስ የምትል ሀቀኛች በሆነት ለፈጣሪዋ በጣም ሀቀኛና ደላላው እንደዛ ሲላት እሷ ግን ግግም ብላ አላረግም ይሄን ነገር እሷን ሸውጄ ይሄን ነገር ለጥቅም ብዬ እኔ ይሄን ነገር አላረግም ስትል በጣም ያስደሰተች። በሆነት ሀቀኛ እና ነጹ ልጅ ናት። ደስታዋን ወደፊት ያሳይማ ነው። ቀጣይ እንጠብቃለን ቤተሰቦች።